በፍጹም እኔ ሰማይና ምድር ቢደበላለቅ ሁሉን ሰንጥቄው ነው እንደ መብረቅ ማልፍ እያለ ያወጋታል፣ ይባላል እና መንገድ ሲሄዱ በጣም ግሩም እያለ ሴቶች ጀግንነት ይወዳሉ። በእውነቱ ያው ማለት ነው። ወንዶች ይህንን ስለሚያውቁ ምን ያደረጋሉ? ጀግና ጀግና ያወጋሉ ማለት ነው ለሴቶቹ ወንድ በሌለበት ሄደው ጀግንነት ጀግንነት ነው የሚታርኩት። ወንዶች ውበት ስለሚወዱ ደግሞ ሴቶች ራሳቸውን አሳምረው ይታያሉ ሴቶች ደግሞ ጀግንነት ስለሚወዱ ወንዶች ደግሞ ጀግና ሁሉን ያወጋቸዋል ዛሬ እኔ አንቺ ወንድም እኔ አንቺ እንትን እንትን በቃ ነገሌን አፋቸውን አስይዣቸው መጣሁ ጥርቅ ብ አደባባይ አንድ ጊዜ ብናገር እዚያው በኋላ ሳይመልሱ ሊቀሩ በጥፊ ብለው እያለ ያወጋል ማለት ነው እና በኋላ ምንድን ነው የሆነው መሰላቸው ወፊቱ መጣ፣ ኮሽ ስታደርግ ጥሏት ሮጠ። አንተ እንደዚህ ነው ጀግነ ስትለው፣ ከነገርኩሽ ነገር ሁሉ ግን ወፋ አልፈራም ብዬሽ ነበር ወይ አለ ይባላል። እና ጅብ አንበሳ ጀግና ተኳሽ አልፈራም ነው እንጂ እኔ ወፋ አልፈራም አላልኩም አለ ይባላል። እንግዲህ ማለት ነው እና በጣም ፍርሃት አይደረስ ነው። እውነቴ ነው።